ተቀምጧል ነው ያለው። እንግዲህ ሌላኛው አንዲት ሰሊና የምትባለዋን ልጅ ቲክቶክ ላይ የምታውቃት ሰዎች አላችሁ። ሰሊና የምትባል ልጅ አይ ቲንክ ወደ ዱባይ አካባቢ የምትኖር ይመስለኛል፣ ካልተሳሳትኩኝ፣ ወደ ዱባይ አካባቢ የምትኖር ይመስለኛል። ወይ ዱባይ ወይ አቡዳቢ፣ ከሁለት አንዱ፣ ወይ ዱባይ ወይ አቡዳቢ። ሰሞኑን ቲክቶክ ላይ መነጋገር የነበረችዋለች ታቋታላችሁ፣ ብዬ ተስፋ አደርጋለሁ። በሕይወቷ የደረሱትን እያንዳንዶቹን ነገሮችን አላውቅም። ሙሉ መረጃ የለኝም። ግን ጥሩ ኑሮ የምትኖር የነበረች ሴት እንደነበረች፣ ግን ለእግዚአብሔር ብዙ ያልቀረበች እንደነበረች፣ በተለያዩ አይነት መተታ መተቶች ያላትን ነገር እንዳጣች፣ እንደገና ደግሞ በሰው በስራይ ማለት እንደገና ደግሞ በቅድስት አርሴማ ጸበል እንደተፈወሰች ከውስጧ ብዙ ነገር እንደወጣ በጣም ሰላም እንደሆነች ስትናገር ሰምቻለሁ። አትሊስት ይሄን ነገር አውቃለሁ። የሆኑ ሰዎች ምናምን ነገር ብቻ። ከዛ ጋር ተያይዞ እሷን ልጅ ምናልባት ከቻላችሁ አሁን ሊየኑ ሼር ብታደርጉላት ብትመጣ ደስ ይለኛል። ካልቻላችሁ ግን እህታችን አሁንም ግን መረጋጋትና ትንሽ ከሚዲያ ዞር ማለት ያለባት ይመስለኛል። ትንሽ አነጋገሮቿን ለማየት ተመልክቻለሁ፣ የምትሰራቸውን ቪዲዮዎች ለማየት ተመልክቻለሁ። አሁንም መረጋጋት። አዎ፣ ጥሪያት ፔንኪለር፣ አዎ፣ ወሳኝ ሰው ጥሪያት፣ ከቻልሽ አንዳንድ ነገሮችን ባዋራት እኔ ከኤክስፒሪንስ አንጻር እንደዚህ ርኩስ መንፈስ የሚያስቸግራቸው ሰዎች እምሮ አንዴ ታች ላደርግ። ይቅርታ ከይቅርታ ጋር ጋዙ እንትኑን ለማድረግ ይቅርታ። እዚ የናንተ ፕሮግራም ማታ እንደተጠበቀ ነው። እና ትንሽ መስመር መያዝ ያለብህ አይኖ፣ በጣም በህይወቷ ብዙ ነገር ተጎርታ ሊሆን ይችላል። ብዙ ነገር ደርሶባታል። ግን ስቲል ስቲል ትንሽ የመረጋጋት ነገር እንደሚቀራት እኔ አስተውያለሁ። እርኩስ መንፈስ በጣም ከባድ ነገር፣ ከመንፈስ ቅዱስ አስመስሎ በህልም የሆነ ነገር ሊታያት ይችላል። እኔ አሁን ከልጅቷ ትንሽ የማልስማማባቸው ሀሳቦችን ልንገራችሁ። መፈወሷ መዳማ ሁሉ መልካም ነው። የማልስማማበት ከቅድስት አርሴማ የሆነ መልእክት ስሰማን ወደ ሆነ ቦታ ሄደው እሷ ይቅር በይ ካለችኝ ይቅር እላለሁ። የሆነ እንዲህ አይነት ነገሮች ጥሩ አይደለም። ሴጣን በእጅጉ በእጅጉ በእጅጉ በእጅጉ ሊያሳስተን ይችላል። እኛ በጣም የበቃን ሰዎች አሉ እንዲህ አይነት ነገሮችን ለመስማት የእግዚአብሔርን ድምፅ ለመስማት የቅዱሳኑን ድምፅ ሰምቶ ከአንድ ቦታ ወደ አንድ ቦታ ሙቭ ማድረግ ይሄ ትክክለኛ ትክክለኛ እንትን አይደለም ብዬ ነው የማስበው። እዚያን ነገሮች አንዳንዴ ሊያታልሉ ይችላሉ። ስለዚህ የሰይጣን ምስክርነት ደግሞ ልክ ላይሆን ይችላል። ምናልባት ጸበል ቦታ ሄዳ በምትጠመቅበት ሰዓት ላይ መተት ያደረጉብሽ ውስጡ ያለው ርኩስ መንፈስ መተት ያደረገብሽ አበበ ነው፣ ጫላ ነው፣ እንትና ነው፣ እንትና ነው፣ እንትና ነው ብሎ የተናገረውን ነገር እሱን ሊስት አድርጎ አንተ አንተ ነህ መተት ያስደረክብኝ ብሎ ከሰዎች ጋር መጋደል በራሱ ልክ አይደለም። ገብቷቸዋል የሰይጣን ምስክርነት መቼ የሚሆን ልክ አይደለም። መቼ እውነት እንኳን ቢሆን ከሱ መስማትኛ አይጠበቅብንም። የሰይጣን ምስክርነት ምንጊዜም ልክ አይደለም እና እንደዚህ ብላኛለች እንትን የሆኑ ሰዎች እግዚአብሔር ሰውን ከሰው አያጋቸው። እግዚአብሔር የየሁሉንም ሰዎችን ኃጢአት የሚሸፍን አምላክ ነው እና የየሁሉንም ሰዎች ኃጢአት ይሸፍናል። ትልቁ ነገር እህቴ አንቺ መፈወስሽ ነው አንቺ መዳንሽ ነው እና ደግሞ ከዚህ በላይ ምን እንድትልኝ ነው? ትልቁ ነገር ካለሽ አንድ ቁጥር ጸፊ ትልቁ ነገር የአንቺ መዳን ነው። እግዚአብሔር በሚያውቀ ከዛ ውጪ እነንትና እንዲያደረጉብኝ እነንትና እሱ የአንቺ ጉዳይ አይደለም። የሚበቀለው እግዚአብሔር ነው። ያደረጉብሽን ሰዎች ተራ በተራ የሚበቀላቸው አምላክ ነው። ኦኬ አንቺ አይደለሽም። እኔ እስካየሁ ድረስ ግን ትንሽ ትንሽ ትንሽ ትንሽ ረጋ ማለት ያለብሽ ይመስለኛል። እግዚአብሔር ከዚህ በላይ መረጋጋቱን እንዲሰጥሽ ይመኛለው። አሁን እንትና ቅድስት አርሴማ እንደዚህ አለች። የሆነ አባት እንደዚህ አለኝ። ገብርኤል እንዲህ ሲለኝ ነው ወደሆነ ቦታ መሄደው። እንደዚህ እንደዚህ አይነት ነገሮች እጅግ እጅግ ክርስቲያናዊ አካሄዶች አላሉ። ሞኬ እና እንደሆኔ በጣም ስላሳዘነችኝ በጣም ስላሳዘነችኝ፣ እግዚአብሔር በሚያውቀው ከዚህ በላይ እግዚአብሔር ጤና ያድርጋት፣ ከዚህ በላይ ሰላም ያድርጋት። ግን አሁን ፎከስ ማድረግ ያለብሽ አሁንም ራስሻ፣ ሌላው ሰዎች ላይ አይደለም። ገንዘብ አተች ሊሆን ይችላል ብዙ ነገር አጥተሽ ሊሆን ይችላል ብዙ ነገር ጠፍቶብሽ ሊሆን ይችላል ነፍስሽን እግዚአብሔር ካተረፈልሽ ነፍስሽን እግዚአብሔር ካተረፈልሽ ማለት ነው አሁንም በደንብ አድርገሽ ጸበል ተጠመቂ ጸሎት አድርጊ ጸሎት አድርጊ በደንብ ከዚህ በላይ ሰይጣኑ በአንድ ጊዜ ጀምሮ በአንድ ጊዜ የሚተው ጠላት አይደለም እኔ ዩኒቨርሲቲ ኦልሞስት ለብዙ ዓመታት ከእንደዚህ አይነት ነገሮች ጋር ተያይዞ ብዙ ልምድ ኤክስፒሪንስ አለኝ። በጣም በህይወት ብዙ ተፈትኜበት አለው። በጣም በጣም ዲሲቪንግ ነው። የመጨረሻ ነው። የሚያስተው ካለሽ አንድ ቁጥር ጻፊ ላይ ያስገባሻል ነው። እስካሁን አላየኋትም። እዚህ ውስጥ ኑራት ኑር አላውቅም። የለችም። አላየኋትም። እኔ እስካሁን አላየኋት እና የምነግራችሁ አላየኋትም እስካሁን። አለች። ምንድነው ዶን ሴንድ ሚ ረፍት፣ እፈልጋለሁ ለእህቶች ነው። እኔ እኔ እሷ ትሁን አትሁን አላውቅም፣ ግን እኔ መናገር ያለብኝን አንዳንድ ነገሮች ግን እናገራለሁ። ሴጣን ተንኮሉ በጣም በጣም በጣም በጣም በጣም በጣም ረቂቅ ነው። አንቺ ጋር መጥቶ እነንትና በድለውሻል ብለው ከእግዚአብሔር የሆነ ድምፅ የሚመስል ነገር ሊያሰማሽ ይችላል። በህልምሽ ሊሆን ይችላል፣ በሆነ ነገር ምናምን ነገር ምናምን ነገር ሊሆን ይችላል። እነ እንትና እነ እንትና እግዚአብሔር በፍጹም ከማያደርገው ነገር ውስጥ መቶ አንድ ፐርሰንት እርግጠኛኝ የምና የሌላውን ኃጢአት አይገልጥም። የሌላውን ኃጢአት አንቺን ሊያደንሽ ሊፈውስሽ አፍርሶ ሊሰራሽ ሰው ሊያደርግሽ ይችላል። የሌላውን ጉድፍ ግን አደባባይ ላይ ግን አያወጣም እግዚአብሔር። ጠላቶችሽ እነ እንትና እነ እንትና የጠላት ማሳደድ ስራ ነው የሚሆንብሽ ከዛ በኋላ። እኔ ይሄ ነገር ልክ ነው እያልስ ያደረጉብሽ ሰዎች እንኳን በአካል ብታገኛቸው የምር ሆኖ እንኳን የምታገኛቸው በቀሉም ከእግዚአብሔር ነው እንጂ ከአንቺ አይደለም። እና እኔ ዝም ብዬ ቪዲዮቿን በጣም ለማየት ለማየት ነው፣ ሀሳቧን በቀደም ላይቭ ላይ ራሱ የሀያ ሺህ ሰው እየተከታተለ ላይቭ ላይ ሀሳቧን ማግኘት አልቻልኩም። ሀሳቧን የምር ነው የምላቸው፣ ሀሳቧን ማግኘት አይካንት ሀሳቧን ማግኘት አቃተኝ። ልጅቷን የምትናገር ነው ምንድን የምትናገሩ ቪዲዮቿን ያለው አይካንት የምር ሀሳቡን ማግኘት አልቻልኩም። ስለዚህ እህቴ በክርስቶስ ፍቅር ነው ምለምንሽ መጀመሪያ አንቺ የመጨረሻ መመስከር መቻል አለብሽ። የመጨረሻ ክርስቶስ ምስክሬ ነው። እኛ ልናግዝሽ እንችላለን፣ ሊላግዝሽ ይችላለሁ። ምንም ችግር የለውም። አናግሪም በውስጥ በተለያዩ አይነት ሁኔታ ክርስትና እንደዚህ አይነት ነገሮች ፈተናቸው በጣም ቀላል ቀላል የሚባል አይደለም። በጣም ይከብዳል። ጾም ጸሎት ይጠይቃል ንስሐ በጣም ተደጋጋሚ ንስሐዎችን ይጠይቃል። ስለዚህ አንዳንድ ነገሮች ግን ለእኔ ልክ ሆኖ አልታዩኝም። እርግጠኛ ሳትሆኚ አንዳንድ ሰዎችን እንትን ሊልሽ ይችላል እርግጠኛ ሳትሆኝ አንዳንድ ሰዎች እሱኑ እንደዚህ ያደረገ እሱኑ እንደዚህ ያደረገ ከሰዎችም ጋር ጭምር። ስለዚህ አንን ቲክቶክ ላይ ምንም ማታረግ በዝጊው ቲክቶክ ስ ላ ዝጊው ቲክቶክ ምን ያደረግልሻል? ቲክቶክ ላይ መተሽ ማውራት ገና ነው። ለምስክርነቱም ለየትኛውም ነገር ገና ነው። በቃ ዝም ብለሽ ጸሎት አድርጊ፣ አስቀድሺ፣ ወደ ቤተ ክርስቲያን በጣም ተመላለሺ፣ ከዛ ልክ የሆነ ትክክለኛው ሰዓት ላይ በደንብ ስትመጪ እና በጣም ጠንክሪ ስትመጪ ለምስክርነቱ ለእያንዳንዱ ማለት ነው፣ ልምስልስ ምስክርነት ልሰጥበት የምፈልግበትን ስለ እኔ እንዲነግራቸው የሆነ ትልቅ ሚዲያ ጠቁሙኝ እንትና ስላለኝ እንዲቀርብ እያለሁ እኔ ለምን አያስፈለግ እንደዚህ ያነገር እኔ እንደ በጣም እንደ እህት ነግሽ ላይፍሽ በጣም ስላሳዘነ መከፋትሽ፣ መገፋትሽ በጣም ልብዬ ስለነካው ነው እንጂ አይዶ አይዶ ማይንድ ሌላ ምንም ነገር የለኝ። እንደ ማንኛውም ሰው እዚሁ ሚዲያ ላይ ያየሽ ፈቃደኛ ከሆንሽ ባዋራሽ ደስ ይለኛል። በጣም ጥሩ ስላልሆነ እንደዚህ አይነት አካሄድ ያንን የምርም የምርም በጣም አደገኛ አካሄድ በጣም ማለት ሰይጣን ከአንቺም ጋር ከዛኛውም ጋር እንዳይጫወት እፈራለሁ። ከሁለቱም ቦታ ሰይጣን ከሁለቱም ቦታ ነው አታክመ ያደረገው በአንቺም በኩል ሆኖ የሆነ ቀን እነዚህ እኮ ናቸው የገፉሽ ናቸው እንዲያደረጉሽ እንዲያደረጉሽ እዛኛዎቹም ሰዎች ጋር ሄዶ ደግሞ እንደዛው በቃ በሁለት መንገድ አንቺን በእነሱ እንድትጠመጅ፣ አንቺም እነሱን እንድትጠምጃቸው ሊያደርግ ይችላል። ይህ በጣም ክፉ አሰራር ስለሆነ ማለት ሆነ ስ ስንግ ደግሜ የምናገረው ነገር እሱ ነው እና እግዚአብሔር እንደነገርኳቸው እኔን ጸበል ቦታ ላይ እጅግ እኔ ነግሬያቸዋለሁ። በጣም እንደው ጊዜ ይፈቅደውና አንድ ቀን ቁጭ አድርጌ እነግራቸዋለሁ የመጣውበትን የህይወትን መንገድ ነገሮች ይስተካከሉና በደንብ ስር መሰረት ሲይዝ አስተማሪ ሊሆን ስለሚችል ምናልባት ጊዜ የፈቀደ ሰዓት ላይ ነግራችሁ ሊሆን ይችላል። ግን እስካሁን ግን አሁን ባለው ሁኔታ ግን ለየትኛውም ሰው የምናገረው ነገር ቢኖር ምንድን ነው፣ ጸበል ቦታ ላይ ሴጣኑ የሴጣንን ምስክርነት የምትሰሙ ሰዎች ጸበል ቦታ ላይ አንዲት ሴት ወይም የሆነ ሰው እራሱ ማለት እርኩስ መንፈሱ ተቆጣጥሯ እሷ አደለችው ከዛ ከእሷ ሳትሆን ሴጣኑ የሚናገረውን እንደ እውነተኛ መረጃ መስማት ማለት ልክ አደለም። የሴጣን ምስክርነት መቼም፣ አሁን እቺ ልጅ መተት እንትና እንትና እንዳደረጉላት ማን ነገራት? እንዳደረጉባት ማን ነገራት? መረጃውን ኬትን ያመጣችው? ማን ነገረሽ? ማን የነገረሽ የሆኑ ድርጅቶች የሆኑ ሰዎች የሆኑ ግለሰቦች ከአንቺ ጎን ሱቅ ያላቸው ሊሆን ይችላሉ ወይ እንደ አንቺ አይነት ስራ የሚሰሩ ሰዎች ሊሆን ይችላሉ። እነሱ ናቸው፣ ግሩፕ ናቸው ብሎ ማን ነገረሽ? መረጃው አንጂ ሞሽ አሞሽ ከሆነ ጸበል ቦታ ሆነሽ ከሆነ እና ሰይጣኑ ተቆጣጥሮሽ እየጮሽ እየምረቅ ከሆነ ማነው የነገረሽ? ኬት ኬት ወደ ድምፁን የሰማሽው እነሱ መሆናቸውን ህይወትሽን እያበሰቃቀሉ ያሉት እነሱ መሆናቸውን እንዲታወቅሽው። በቀደም ሀያ ሺህ ሰው ቁጭ ብሎ ሲዘማ በጣም ነው የገረመኝ። ሀያ ሺህ ሰው ቁጭ ብሎ የሆነ አንድ ልጅ አለ የሀገር ጥያቄ ይጠየቃል። የሀገር ጥያቄ ልጁ በተቻለው አቅም ተረጋግቶ ለማስረዳት ይሞክራል፣ ሰዎች ሁሉም ግራ እስኪገባው ድረስ የዛን ቀን እኔ ሀያ ሺህ ሰው ነው ያየሁት። ሁሉም ሰው ግራ እስኪገባ ሀሳብ፣ የዛን ቀን ውይይቱ ላይ ሀሳቡን ይዛችሁ ተወታቸዋል። ሀሳብ የሆነ ፍሬ ሀሳቡን ያገኘው ሰው አለ ፍሬ ሀሳቡን የያዛችሁ ሰዎች አላችሁ? እንደው ስለ ክርስቶስ ብዬ ልጠይቃችሁ፣ ጉዳዩ የገባችሁ ምን እንደሆነ የተረዳችሁ ሀሳቡ የገባችሁ ሰዎች አላችሁ ወይ? ያን ሁሉ ሰዓት ቁጭ ብላችሁ ያዳመጣችሁ፣ የለም። ሱዳት ዋ የኔ ህት በቃ ኢግኖር። የትኛውንም ቤተ ክርስቲያን ውስጥ ብቻ ሁኝ፣ በቃ ሊቭ። ይህንን ሚዲያ ተዩ፣ ይህንን ሚዲያ ተዩ፣ ቲክቶኩን ተዩ። ቪዲዮ መስራቶችን አቁሚ። አንዳንድ ነገሮችን መልቀቅ አቁሚ። ወደ ራስ ተመልከች። እግዚአብሔር እንደዚህ ምረቱን እንደጀመረ በአንቺ ምረቱን ይፈጽማል። እኔ አምናለሁ። ምናልባት ዛዱ ወይ አካባቢ የምታውቁ ቅርብ አባቶች ካላቸው አባቶች ጠርተው በቃ ከሚዲያው ገለል ብላ ከሚዲያው ገለል ብላ ጊዜ ለራሳው ሰታ፣ ምን ማድረግ አለባት? ራሷን ማዳመጥ አለበት። በተለይ ወደ ኢትዮጵያ ብትመጣ መልካም ነው። በጣም ብዙ የጸበል አማራጭ ስላለ እኔ ስጉራ ማርያም አልጠቆምም። የትም ገዳም አል እኔ ሰው ጸበል ልሂድ ካለኝ እንጦጦ ሂድ ነው የምልህ፣ እንጦጦ ኪዳነ ምህረት። እኔ ማንኛውም ሰው ልደት የጸበል ብሄር ትመክረኛለህ ብትለኝ እንጦጦ ኪዳነ ምህረት ነው የምጠቁመው። እቺ ልጅ እንጦጦ ኪዳነ ምሕረት ሄዳ ብትጠቀም ብትጠመቅ መልካም ነው። እንጦጦ ኪዳነ ምሕረት ሄዳ ብትጠመቅ መልካም ነው። የምሬ ነው ላችሁ መልካም ነው። እኔ በጸበል ዙሪያ ላይ በጣም በርካታ እኔ ከድሮ ጀምሮ ጸበል የመጠመቅ ልምድ ያለኝ ሰሆን በጣም ነው የምወደው። አምንበታለሁ በደንብ ደብረ ሊባኖስ በደንብ አውቃለሁ። አቡነ ሀብተ ማርያምን አውቃለሁ። ዘብር ገብርኤል እናቀዋለሁ አቡነ ሃራ ድንግል እናቀዋለሁ ፃድቃኔ እናቀዋለሁ ኩኬልሽ እናቀዋለሁ ሰሚንሽ እናቀዋለሁ ምን ያምር አማኑኤል ምን ያምር ገብርኤል እዛው አካባቢ ያለ እንደገና ደሞ ምንድን ነው አማኑኤል ሚባላል ዛ አካባቢ በቃ አዲስ አባ ላይ ብጠይቀኝ ቅዱስ ኡራኤል እዚህ ሃያ ሁለት ያለው ቦሌ መድሃኔዓለም የካ ሚካኤል በቃ በሚሄድበት ገዳምና ቤተክርስቲያን ፀበል ሳልጠመቃል በጣም እንጦጦ ማርያም ኤልያስ ጸበሉንም አግኝቻለሁ። ቻለ በቃ በርካታ ቦታዎች ላይ መጠመቅ ባልችል ጸበሉን ይዤ እመጣለሁ እጠጣለሁ። ቢያቀተኝ ቢያቀተኝ እምነቱን አገኛለሁ። ኢን ማይ ኢንታየር ላይፍ ግን እንደ አጠቃላይ ብዙ ጸበል ተጠምቄያለሁ። ብዙ ጸበል ጠጥቻለሁ። አዲስ አበባ ውስጥ አስር ዓመት ስኖር አንድ ቀን እንጦጦ ኪዳነ ምህረት ሄጄ አላውቅም። ሽንቁሩ ሚካኤል ተጠምቄ አካኳር ሴማ ተጠምቂያለሁ። ሽንቁሩ ሚካኤል አካኳር ሴማ። በጣም በሚገርም ሁኔታ አዲስ አበባ አስር ዓመት ስኖር ማለት አንድ ቀን እንጦጦ የሚባል ቦታ ሂጄ አላውቅም። እንጦጦ ኪዳነምህረት እንጦጦ ማርያም ሄጃለሁ በተደጋጋሚ ኤልያስ ሄጃለሁ።

ብዙ ቦታዎች ላይ ዞሬያለሁ። ብዙ ቦታዎች ላይ ሄጃለሁ። በአሁኑ ዓመት ነው እንጦጦ ኪዳነምህረት የሄድኩት። በአሁኑ ዓመት፣ በአሁኑ ዓመት የሄድኩት እንጦጦ ኪዳነምህረት ከዛ በአሁኑ ዓመት ይኸው በጣም በቅርብ ጊዜ ውስጥነት ሄጄ ተጠምቄ አላቅም ተሳልሜ ምናምን ጸሎት አድርጌ ጭንቀቴን ነገር ያት ወዲያው ጭንቀቴን ፈታችው። በቃ ሰከንድ ሳይ ጭንቀቴን ፈታችው። ከዛሁኑ አስራ አምስት ቀን ይሆነኛል እዛ ፀበል መጠመቅ ከጀመርኩ። እኔ እንደዛ አይነት ፀበል እኔ ትን ገጥሞ ስጠጠው ወራሱ ክብደቱ ውሃ እንግዲህ ማንኛውም ውሃ በጣም ወዳለው በጣም ምጠጠው ቤት ውስጥ እንዴት እንደሚከብድ ውፍረቱ ፀበሉ ሲጠጣ ምንድን ነው? ምን አይነት ጸበል ነው? እግዚአብሔር ምስክሬ ነው። ምን አይነት ምን አይነት ጸበል ነው? በቃ በተጠመቅሁኝ ቁጥር እየቀለልኝ እየቀለልኝ፣ ውስጤ ሰላም እየሆነ በጣም ብዙ ማሸነፍ የሚያቀተኝን ነገር እያሸነፍኩኝ ነው የምመጣው። አሁን ከዛ ውስጥ ሲገባ ራሱ እንዲህ ሲሆን በቃ አለ የሆነ ነገርህን በቀን እያጸዳሁ ነገር እያጸዳው፣ ከውስጥ የሆነ ነገር በቃ ሲወጣ ሲቀንስ መንፈስ ሲታደስ ይታወቃል። ቶ ኪዳን ብለ ስትጠመቅ በጣም የሚገርም ቦታ ነው። እስከዛሬ እንደዚህ አይነት ቦታ ላይ ሄጄ አላውቅም። ነገርኳችሁ በእድሜ ያልሄድኩበት ባለች ቢ በጣም በርካታ ጸበል ተጠምቀ እኔትም ገዳም ስሄድ መጀመሪያ የምጠይቀው የጸበል ቦታው የት ነው ነው መጀመሪያ ስደርስ የምጠይቀው የጸበል ቦታው የት ነው? እና ሄጂ አንደኛ ቼክ ማድረግ ነው። እሱም እምጠመቃለሁ ጸበል መጠመቅ በጣም ግን ተፋክተ እንጦጦ ኪዳነምህረት በቃ የመጨረሻ ክርስቶስ ምስክር እና እታችንም አዲስ አበባ ከመጣች እዛ ብትሄድ መልካሙ ለማለት ነው። ኢኒዌይስ፣ ወደ ራሳችን ሀሳብ እንሂድ። ተመስገን እንግዲህ እኔ የነበረኝ መረጃ እስከ መጨረሻው ሰዓት ድረስ የሰማሁት ስልኩን እንዳጠፋፋ ና ግን ያለበት ቦታ አይታወቅም። ስልኩን እንዳጠፋፋ ነበር። ፈለገ ደግሞ ዛሬ ታስሮ ነበር ተፈቷል ብሎናል። ተመስገን ተፈቷል። ስለዚህ ደውሎለት ነበር ለፈለገ ታስሮ ነበረ ተፈቷል። ታስሮ ነበረ ተፈቷል ብሏል። ተመስገን ታስሮ ነበረ ተፈቷል ተመስገን ታስሮ ነበረ ተፈቷል ተብሎ እንደ ማንኛው አፖሎጂስት ማን ልበል፣ እንደ ሊያቆን ዘማርያም መስሎኝ ነበር። ያ ያቆን ዘማርያም በዚህ አይነት ኮሜንት እንደማይጽፍ እርግጠኛ ነኝ። ኤኒዌይስ ልደትዬ እንዴና? እግዚአብሔር ይመስገን። ሰላም ጮክ ያልሽኛ አንቺ ነሽ። እኔማ በኮሜንት መቀለዴ ነበር። ቦዘኔ ቦዘኔ እኮ ናችሁ በቃ እናንተ እሺ። መቀለዴ ነው እና እንዴናከ እግዚአብሔር ይመስገን ደህና ነኝ። አለው አላናይ ከታች ነኝ እየሰማሁህ ነው። እንግዲህ እሷ ብትፈቅድ መጥቼ እንግዲህ እንጦጦ ኪዳነ ምሕረት ባልጠመቅም ያው እሳለማት። አለው አመሰግናለሁ።